አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ እና የተከበራችሁ ቤተሰቦቼ እንዴት ናችሁ? ማናችሁ? ሰላማችሁ ባላችሁበት ብዛት ይበል ማለት ነው። ዛሬ ተመልሼ የመጣሁ ማለት ነው። ስመጣ ደግሞ ማንን ይዤ የመጣሁ? እነ አቤልን እነ ብሩክን ማለት ነው። ዛሬ ደግሞ ምን ይዛችሁ መጣችሁ? አብርሃምን ለምን ለብቻው አተውቱም ማለት ነው። እውነት ተናገረ አብርሃም፣ የጠቀማችሁኝ አይደለም ያስጨነቃችሁኝ ነው ብለዋል። ትክክል ነው። አሁን እሱም ቀንታችሁ ነው ስርስሩ የምትሄዱ ወይም ባለፈው እንዳልከ ማናት ከማይወድህ ሰው ጋር ለምን ትሆናለች እ። ብለህ የለ እንደ አሁን። ስለዚህ እሱን እርግጠኛ ሆነ ል በቪዲዮ ያንቀን ብለሃል። እንግዲህ ቪዲዮ እያላየው ከሆነ ብለህ ነው እሱን ልታስቀረው አጠገቡ የመጣ አቤላ የምትባለው ማለት ነው። ስለዚህ እሱ ታሞ በቤቱ መተኛት አይችልም። እንዲ አንድ ሰው የሆነ ነገር ካበሳጨው ከሰው ጋር መሆን አይደለም። ብዙ ሰዎች የማይፈልጉ ነገር ቢኖር ከተበሳጩ እቤት ተኝቶ እንዲያሳልፉ ነው የሚፈልጉ። በተለይ ወንዶች ማለት ነው። ሴቶቹ አንዳንዶቹ ናቸው። እንደውም ከሰው ተጨምሮ አውርቶ ቢወጣላቸው ነው የሚሻሉ። ወንዶች በተለይ ለብቻቸው ሆኖ ተኝቶ ተነስቶ ሻወር ወስዶ ትንሽ ይረጋጋሉ ማለት ነው። ለምንድ ነው ማተውት እናንተ ምቀኞች፣ ያብርሽ ምቀኞች ለምንድ ነው ከስሩ ዞሩ ማትሎት ማለት ነው? ስለዚህ አብርሽ ደግሞ ሩታ በዚህ ልክ ጨከነችብኝ የምትለው የምጨክን ነገር ስላደረግከ ብቻና ብቻ ነው። ሩታን የምታገኝበት መስመር አሁንም እያገኘኸው አይደለም። ሩታ እንደዚህ አይደለም፣ በቀልድና በጨዋታ የምትገኘው ማለት ነው። ቁም ነገር ይዘ ከሄድክ ቁም ነገር ይዘ ቁም ነገር ካለው ሰው ጋር ሲትዊን ነው ሩታን ማግኘት ሚችለው አንቴ እስካሁኑም ከሩታ እስከ ዛሬ ከተጣላችሁ እስከ ዛሬ ሩታን ቁም ነገር ካለው ሰው ውላ አልጠየካትም። ቁም ነገር ያለው ነገር ሰርታ አልጠየካትም። ስለዚህ አሁንም የቀለድክ ነው ማለት ነው። ቀልድ ነው፣ ቀልድ ይዛሃል ማለት ነው። ስለዚህ ከርሜላ ጋር የቀለድክ በቃ ሩታ ጋር ስትሄድ እየቀለትከ አጠገባ ሆነህ እየቀለትከ፣ በአንዳንድ ነገር ወጋ እያረካት ሩታን ማግኘት ከባድ ነው። እውነት እናንተ የአቃባጮች ለምንድን ነው ማትነግሩት? ብቻ ሩታ እንዳጠፋች አድርጋችሁ ከጎኑ የምታወሩት ማለት ነው። በቃ ሩታ ዛሬም ሆነ ነገ ጥፋተኛ አይደለችም። ድሮ አትፍቶ አሉ ሁለቱም ማለት ነው። በፊት ቆህዬ ማለት ነው ስላጠፉ፣ ስለዚ አንድ ላንድ ናቸው ጥፋታቸው። አሁን ደግሞ ያጠፋ ያለ አብርሃም ነው ማለት ነው። ይቅርታ በስነ ስርዓት ማይጠይቀው ሩታ ጋር ለመሄድ ሲነሳ ወሬ ማስተካከል አለበት። በቅንቅን እኮ የሩታ ቁስል እንዲጨመር ያደረገ ነው። አውቆም ሆን ሳያቅ ሊሆን ይችላል። ግን ሩታ እችን ነገር ነው የጠበቀችው። ሄርሜላ ምን እንዳትሆን ከአጠገቡ ዞር ማያረጋት። ስለዚህ ይሄ ይሄ እያለ እንዴት ነው ሩታ ለምን ጨከነች ብሎ የሚለው ማለት ነው። ሲጀመር ኪኒኒ ይሄ እንደዚህ ከባድ ወሳኝ ሊወስን ነው ምናምን የምትሉት አይወስንም አይወስንም እናንተ ያውቃችሁ፣ አታሽቃብጡ። እርሜ ላት የምጣ እንደ ድሮ ምግብ ይዛላት ልትመጣ ፈልጋችሁ ነው እንደዚህ የምታሽቀብጡት ማለት ነው። አሁንም እናንተ አሽቃባጭ እንጂ ጓደኛ አይደላችሁ። ነገ ምሁን ዛሬ አቤል እና እናንተ ከስሩ ያላችሁ ሰዎች ሁላችሁ ማለት ነው የሩታንና የአብርሽን መታረቅ የፈለጋችሁ ሰዎች አይደላችሁ፣ አይደላችሁ። ስለዚህ ለሩታም መልስ የተለያየ መልስ የምሰጠዋት እናንቴ፣ አብረሽንም ከሚወደጋ ሆን የምትሉ እናንቴ፣ ሄርሜን ላም ያመጣችሁ እንደዚህ ቤቱን የበጠበጣችሁ እናንቴ፣ ምግቡ ያመትባል ምግብ ሩታን ጠርታችሁ ሩታ ሳትመጣ መጣ ጀማ ሁሉ የምታበሉ እናንቴ፣ ይህ ሁሉ ታሪክ ሰርታችሁ አሁን ዛሬ እንደ ወዳጅ ካብርሽ ጎን ሆናችሁ እውነቱን ተናገረ አብርሽ ማለት ነው። ዛሬ እውነት በቃ የጠቀማችሁ አይደለኝ ተውም ብለዋል። ለምን አታውቱ? አብርሽ እኮ ኤልጻን አይደለም። ስለዚህ ተውት በቃ። ራሱ ተነስቶ እንቅልፉን ጨርሶ በቃ ኖርማል ሆኖ ይመለሳል። በቃ ምንም አይሆንም ማለት ነው። አሁን ከሞት ነው ያዳናችሁት እናንተ። የመታችሁ ላወላ አዲናቸዋል የማዳኝ ሰዎች እናንተ ጋዛ አርከፍክፋችሁ ነገሩን ማቃጠል እንጂ ማቀዝቀዝ፣ እስከዛሬ ያቀዘቀዛችሁ ነገር አለ እንዴ? ሰው ምን ለና አላትሉ ይታዘቡን አላትሉ ማለት ነው። ጉድ እኮ ነው። አርስና ስርዓት ይኑራችሁ። እንደው እንደው ነግበ በሏቸው። እነዚህ ሰዎች ተዋቸው እስቲ ተዋቸው። እናንቴ ዞር በሉ እስቲ፣ አብርሃምን ሊያቀቃርቁት ማለት ነው አብርሃም ነው እንደ የቤት ክራይ ይከፍልላችሁ፣ አንድ ላይ ነው እንደ ያለችው። ጉድ እኮ ነው። ለምን ዞሮ አትሉም? ዞሩ በሉ ማለት ነው ከሱ ስር። ስለዚህ አሞታል፣ ተናዷል። ተኝቶ ማሳለፍ አለበት። ሁሉም ሰው እንደዛ ነው። በቃ ተኝቶ ሲነሳ ይህስ በቃ ጊፋ ቢል ሁለት ቀን አንድ ቀን መተኛ ለብቻው መሆን አለበት። ትላንት አደለ ቪዲዮ ያሰራ? ከመቼ ነው ጠፍቶባችሁ? ስልክ አላነሳ ብሎ በረዘክቶ ተኝቶ ከርሞ እንደከረመ ሰው እኮ መታችሁ፣ ብዙ ነገር አወራችሁ ማለት ነው። አይደለም እናንተው ጓደኛ ሳትሆኑ ጠላት ናቸው። ጨርሻለሁ ብዙ ነገር አወራ።